እናት አባት አለኝ። የሞተው አባቴ የሞተው አባቴ ያሳደገኝ ነው። ኦሮሞች ኦሮሞች በጣም ጎበዝ ጀግና ጀግና ኦሮሞዎች፣ የሞኒካ አደለው፣ አደለው ሞኒካ ዲቃላ ናት። ዲቃላ አስወጣችኋለሁ። ነይ አንቺ፣ ቆይ ራስሽ ነይ። ማነሽ ማነሽ? ዝምሽ ቆይ፣ ሊናዬ አንቺም ግማሽ አማራ ግማሽ ኦሮሞ ነሽ አደለ? ትወጫለሽ ከአማራ ውስጥ። አሁን እኔ የመጣውት እንደ ሙሴ አማራ ነጻ ላውጣ ነው፣ አማራ ነጻ ላውጣ ነው፣ ምድረ ዴቃላ በሙሉ ያ እዚህም እዚያም። እኔ እኮ ባለማውቅ እኮ እኔ አሁን የነገሩኝ በ50 አመት ይሁን ለ50 አመት ሲሙ ሊያኮ ነግራኛለች እኮ። ሊያኮ ማን ነግሯት እንደሆነ ምን አውቃለሁ። ጂጂ ጎንደሬ ናት አማራ ናት ብላለች እኮ እኔኩ ያሳደጉኝ ጎንደሪዎች እኮ አሉ። ካለ ነገር አይወዱኝም ነበር ድሮ ጎንደሪዎች። እኔኮ ይገርመኛል። እኔኮ አንድ ሴት ነበር ጎንደሪ በጣም ይወዱኛል። ግራ ገብቶ ነበር፣ ለምንድን ነው ጎንደሪዎች የሚወዱኝ እያልኩኝ። አሁን አሁን አሁን ታውት አሁን ይወላችሁ ልጆቹ ፕራይቬት ስኩል ሊገቡ ነው እኔ ደግሞ ትግሬ ትመስኝ ነበረ። አይ አንቺ ያው ትግሬ ስለሆንሽ በእራስሽ እያየሽኝ ነው። ሊናይ ያው ምን ሰው እኮ በራሱ ጫማ እኮ ነው ሰውን የሚለቀው። ኤርትራ እሱ ልጅ አለው ከኤርትራ ልጆች አሉት። እና አሁን ብርሜ አባቴ የኦሮሞ አባቴ ምንም እኔን አይመስልም። ምንም ምንም እኔን አይመስልም። በቃ እሬቻን ጎንደር ይላል ነው እና አላደረገውም። እሬቻሽን እዛ ከእሬቸሽ ዘመዶችሽ ጋር አክብሪ። ከዚህ በኋላ እንዲህ ብሎ ነገር የለም። እኔ ምን አገባኝ? እሬቻሽን እዛው እንትን ታከብሪያለሽ። ምንድነው? አዳማ ፊንፊኔ። እሱን አሁን እኔ እሱን እንትን ብዬ እልሻለሁ አይደለ? ነፃ አውጥቼሻለሁ። አሁን በነፃነት እሬቻሽን ከአዳማ ከፊንፊኔ አታልፊም። አሁን የጎንደር ነፃ አውጪ ነኝ እኔ። የምንአባሽ እሬቻ ሰው ሀገር መጥተሽ ታከብሪያለሽ? እዛው ታከብሪያለሽ። አሁን እኔ ጎንደር ውስጥ ያለ ይሄ ወልጋዳ ውልግድግድ የአማራን ሕዝብ ያ ታሪከ ቢስ የሚያደርግ እየመጣ እዚህ ብር እየለመነ ዊጉን እየጠመጠመ ትግሉን የሚረሳ ቁንጣውን እያወለቀ ከተሜ ሲከትም እኔ እኮ አማርኛውን በሙሉ እኮ ከተሜ ሲከትም ያ ይሄንን ጠላና ይሄንን የነጭ ዳቦ ውስጡ ባዶ እየበላ የአማራን ታሪክ የሚያበላሽ ከዛ አልፎ ደግሞ ባህር ሲሻገር ያ እኔ እያለ ዘራፍ የሚል ዝም ብሎ በር ከፍቶ ማንንም የሚያስገባ በተለይ ነጋዴዎችን፣ የደም ነጋዴዎችን እኔ ስም አልጠራም፣ አንጠራም፣ አናሳውቅም። በተለይ ጥቃቅንና ትናንሽ ማህበር ብሔር ብሔረሰቦችን በአማራና በኦሮሞ መካከል አንከት ያሳደገኝ ኦሮሞ ደሜ ደግሞ አማራ ነው። ከዚህ በኋላ መጣሁልሽ እኮ አልኩሽ፣ መጣሁልሽ፣ መጣሁልሽ፣ መጣሁልሽ። ወይ ገሽን ይዘሽ ትሮጫለሽ ልትሸጪ አሰብሽ፣ ተሬሳ ሳጥን ይዘሽ ትሮጫለሽ። ያ አሁን እነዚህ ነው ነፃ ወጥቻቸዋለሁ። ምድረ ዲቃላ በእናቱ ትግሬ በአባቱ አማራ፣ በእናቱ ትግሬ በአባቱ ኦሮሞ፣ መቼስ እንደው በቃ ተዳቅላችሁ ተዳቅላችሁ። ጎንደሬ ካለ ነገር እኔ እኮ አንድ ጎንደሬ ልጅ አለ እና ከድሮ ጀምሮ በቃ ልጄ ልጄ ነው የሚመስለው። እኔ ካለ ነገር ከጎንደሬ ጋር ጥምጥ። አሁን ዞላን ታቆጣላችሁ። መድኃኒት አጭስ ይለኝ እንደዋጥኩ ነው። አንድ ቀን ኧረ አንቺ ሰውዬ አማራ አትመኝ ሲሉኝ፣ እሱ ይግደለኝ እላለሁ። ይሄ ሰውዬ እኮ እንደዚያ እግድ የለሽም ይግደለኝ። የሚኖረው ጀርመን ነው። እኔ እንገሉ የት ይገባል ሌላ ሰው የሚሰጠኝ አልውጥም። እኔ ፕራይቬት ዶክተሬ እዚህ ሀገር ከነጭ አልፎ ጎንደሬው ዞላ ነው። ጎንደሬው ዞላ ጎንደሪዎች ካለ ነገር ለካ ደሜ ይነግረኛል። ደሜ ዲቃላዎቹን ሁሉን የማይሉዱ አሁን ሞጣው ሰው ያመኛል። ዲቃላ ቤት ውስጥ ኦሮሞ ከኦሮሞ ሚስት ጋራና ኦሮሞ ልጅ ወልዶ ኦሮሞን ይሳደባል። የኦሮሞ ልጅ ደም አለበት አማራን ይሳደባል። ሰው እንዴት የራሱን ዘር ይሳደባል? እንዴት ምን አርገህለት የለት ነው የአማራን ዘር አማራን እንደዚህ ቁጭ ብልግም ምን አባ አሜሪካን ቁጭ ብለህ ተዘብዝፈ መርገረኛ ጓደኛ ደብተራው የዘመነን ጦሱ ወሰደ። እሱማ ጀግና ነው። ገብቶ አከትሞ ገጠር ገብቶ ከትሞ ይኸው እያንበረከከ ዘራፍ እያለ ይኸው ዛሬ ፓርላማ ተሰብስበ መሪዎቻችን ምን ሲሉ እንደሆነ ነበር አልሰማንም፣ አልሰማንም። እኔ አልሰማሁም። ቤት ታህታችን አይደለችም። ቤታ እህቷን ትፈልግ እዛ ኦሮሞ ጋ ሄደ። በአባቴ ኦሮሞ በእናቴ ምናምን። ከዛ በኋላ ትግሉ ሳያልቅ አቋርጦ የሚወጣ አማራ የለም። እኛ የኦሮሞን ትግል አስጀመርን ጨርሰን ወጣን። አራት ኪሎ ከተት ናቸው አብይን፣ ጀዋርንም ደግሞ ተጠባባቂነት አስቀመጥን ወጣን። የሚያቋርጥ አማራ የለም ዲቃላ ብቻ ነው። ወይ ትቀጥ ያለሽ ትግሉን፣ ያ ወይ አከትመሽ ወደ ከተሜሽ ገብተሽ ታአውልቀሽ ቁጭት ያለሽ አልቅ ይሄ ሁለት አመት አንጫጭቶ ሰውን እንትን ብሎ አነሳስቶ በስድብ ታውቆ በስድብ ታውቃን ያልሽኝ አደለ። እኔ ደግሞ አማራ ነጻ ሳውጣ ሳይሻለው ቤት ቤታችን ትሳደብ ነበር ነበረ ነው ያልሽ። አንቺስ እንትን ይዘሽ ትተኩሽ ነበረ እርችት ይዘሽ እንደዚህ ያልሽ ነበር። ለአማራ ስትተኩሽ ነበር። እኔ ልንገርሽ ወርጄን የሰራት የኦሮሞን ህዝብ ጋር ወርጄን የሰራት ታውቂያለሽ። ወርጄን የሰራት ዛሬ ይኸውልሽ የምታየው አብይ አህመድ የሚባለው ሰውዬ ከሆነ ቦታ አንስቼ የሆነ ቦታ የከተትኩት እኔ ነ ይህንሽ ድምፄን ከፍ አድርጌ፣ አንቺ ምንድን ነው ያመጣሽው ለወጥ የሚባል ምንም ነገር። ስለዚህ ተወጫለሽ። ከትግሉ ከአንቺ ነው የምጀምረው። ቤታየው ለነገሩ ወተሻለ ለምን ደግሞ ማስወጣሽ ወተሻለ እኮ ቤታየው። ተወጫለሽ። ጆከር ትግሬና ወለዬ ራያነ ትወጣለን።

ዛሬ ነው እንደሚታወቅ ጀዋርን ስትከዳኩ አጫሉን ስትጋል። በነገራችን ላይ ቅድም ተሰብስባችሁ አንድ ሆን ሺህ በርሊን አሮጌታለሽ እግርሽ አፍንጫ ድረስ የሚሸጥ እግርሽ አንቺ ደግሞ ተይው። ሌላው ግማቱ ተይው። እግርሽ አፍንጫ ድረስ የሚሸጥ ሰልፍ ላይ ራሱ ምን ትረብሽ ሴትዮ ማለት ነው። ሽታውን መልሽ። እኔ የምልሽ ምንድን ነው? ያልሽው አዋረዷት፣ ኦሮሞችን ያልሽው ሽ አንድ ነገሮች ቅድም ተሰብስባችሁ ስታወሩ መጥፎ ነገር ልናገራችሁ ላስቀይማችሁ ላስለቀሳችሁ፣ ግን ለመሰላችሁ በጣም መስኪን ሰዎች አሉ፣ እነሱንም ያልቅሱ አሉ። አንድ ደግሞ ዛሬ ልስጣችሁ፣ ለአስራ አምስት ቀን ላስለቅሳችሁ። እኔ ባለጌ በጣም ባለጌ ነኝ። ስበ አስለቅሳችኋለሁ። ለመሰላችሁ አልቃሻዎች ስለናችሁ፣ በጣም አልቃሻዎች ስለናችሁ፣ አውቃቸዋለሁ። አስለቅሳችኋል ቁስላችሁ ምን እንደሆነ ቀስስ ብልታችሁን አውቋለሁ። ጥንካሬያችሁን አውቋለሁ

መሬት እያሰብኩ አደለም የሰራሁት። እናንተ ራሳች ኦሮሞ እኮ መሬት እያሰብክ አደለም የኖርከው።